እንኳን ደስ አለ ዮሐንስ። ምን ተሰማክ? እንጃ አልጠበቅም፣ እንደዚህ ዓይነት ነገር። በጣም ደስ ያለኝ፣ በጣም እማመሰግነው። ቪዲዮን ካየሹ በጣም ይከብድ ነበር። በጣም ውሸት እየመሰለኝ በቃ ህልም ህልም እየመሰለኝ ነበር ያ ሲነገረኝ። እንዳለ እርግጠኛ ሁኝ ነበር፣ ሩት ይሞታል የሚል ሀሳብ አልነበረኝም። ነበር በህይወት እንዳለ ነገሩኝ። እነሱ በስልክ መርዶ ምናምን አይረዳም ብለው ነው እና ሲሄድ በቃ እርግጠኛ ሆኜ ነበር ሄድኩት። የዚህን ወጣት ታሪክ የሰሙ በሙሉ ከልባቸው አጽኗል። ኢቢኤስ ቅዳሜን ከሰዓት ላይ ቀርቦ አባቱን እንደሚፈልግ ሲናገር ወላጅ አባቱን እንደሚያገኘው ተስፋን ሰንቆም ነበር። ነገር ግን እሱ ያሰበው ሳይሆን ቀረና ከቀናት በኋላ የአባቱ ቤተሰቦች ቢገኙም አባቱን ግን ሊያገኘው አልቻለም። አቦ የአባቱ ቤተሰቦች ሰቦች ኢቢኤስ ላይ ቀርበው ይህ ወጣት አባቴ ብሎ የሚፈልገው ሰው የኛ ቤተሰብ ነው፣ እናገኘው እንፈልጋለን አሉ። አባቱ እንደተገኘ ተስፋ አድርጎ የመጣው ዮሐንስ ግን የአባቱን መሞት ከቤተሰቦቹ ሰማ። ውስጥ የሚሰማኝ ስሜት አለና ቢያንስ አባቴ ነው ያለው በህይወት

ይህንን እውነታ የተመለከተ ኢትዮጵያዊ በሙሉ በወቅቱ በእንባ መራጨቱ አይዘነጋም። ታዲያ ይህ የናፈቀውን አባቱን አገኛለሁ ብሎ ተስፋ አድርጎ ሲፈልገው በሕይወት እንደሌለ የተነገረው ዮሐንስ አባቱን በሕይወት አለማግኘቱ ልቡን ቢሰብረውም ፈጣሪ ጥሎ አልጣለውም ና እንሆ ባልጠበቀው አጋጣሚ ሰርፕራይዝ ተደርጎ ተመለከትን። ለመሆኑ ማን ምን አድርጎ የዚህን የወጣት ዮሐንስን ሳቅ መለሰለት? በምን ዓይነት ሁናቴስ ሰርፕራይዝ ተደረገ? የሚለውን ደግሞ ጉራማይሌ ሚዲያ ሙሉ ሰናዶን ልታስመለከታችሁ ወዳለችና ለቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግ እና የቶል ምልክቱን በመጫነት ወዳጁን ዘንድ እየጠየቅንና እና ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም የእናንተንም ሀሳብ አስተያየት የኮመንት መስጫ ሳጥኑ ላይ እንድታስቀምጡልን እያስታወስን እንሆ ወደ ሰርፕራይዙ አለፍን። ቆይታችሁ እንዳማረ ከኛ ጋር ይሁን። አብረን ሰላም ጤና ይስጥልኝ ቻችን በኢቢኤስ ቻናል ላይ በቅዳሜ ከሰዓት ቀርቦ የነበረው ወንድማችሁ ዮሐንስ ዛሬ ኑሯችን ተገኝቷል። እስቲ ለምን እንደመጣ አብረን እንስማ። ሰላም ጤና ይስጥልኝ ዮሐንስ፣ እንኳን በሰላም መጣ እንኳን በሰላም ቆያችሁኝ ልም ስላየሁ በጣም ደስ ብሎኛል። እኔም ስላገኘኋችሁ ደስ ብሎኛል። አክብረ ጥሪያችን እዚህ ድረስ ስለመጣ በጣም እናመሰግናለን። ካንሰር ታሪክ ብዙ ሰው ብዙ ተምሯል ብዬ አስባለሁ። ከዚህ ቀደም በኢቢኤስ ቻናል ላይ በቀዳሚ ከሰዓት ፕሮግራም ሊቀርብ ባካፈልቀው ታሪክ ብዙ ሰው ዮሐንስን ያውቀዋል። በተመሳሳይ ደግሞ አሁን ላይ ድንገት እዚህ ፔጅ ላይ ደግሞ ሰዎች ሳያውቁት ዮሐንስ ደግሞ ማን ነው ሊሉ ይችላሉ አይደለ? የሁሉም ፔጅ የየራሱ የሆነ ተከታዮች ስላሉት ማለት ነው። ስለዚህ እስቲ በተወሰነ መልኩ ዮሐንስ ማንም ቢሆን ነገር ባጭር መልኩ አስተዋወቀ። ዮሐንስ የዘጠነኛ ክፍል ተማሪ ነው። እኔ ራሴን በሚገልጽበት መልኩ ከህፃንነት ጀምሮ እስካሁን ድረስ እናቴ ጋር ያደግኩ ልጅ ነኝ። በእናቴና በተስፋ ልጅ ስር ሳድግ የነበርኩ ልጅ ነኝ እና ብዙ ውጣ ውረዶችን አሳልፈ እዚህ ደርሼ ያለሁኝ ኢቢኤስ ጋር ስመጣም አባቴን ለምፈልግ ነበር የመጣሁት ግን እንደ እግዚአብሔር ፍቃድ ሆኖ እግዚአብሔር እሱ እንዳለው እንደ ቃሉ ሆኖ እግዚአብሔር የፈቀደው ነገር ነው የሆነው። ቃል እንዴት አድርጊ እንደምነግርሽ አላቅም፣ ግን በዛም ውስጥ ደግሞ ብዙ ሰዎች አጽናንተውኛል። አባቴ ማረፉ ነው የተነገረኝ። ኢቢኤስ ጋ አይተሹ ከሆነ እዛ አባቴ ፍለጋ ሂደን ነበርና አባቴ በሞቱን ተነግሮኛል። የቤተሰብ ግን ብዙ ቤተሰቦችን አግኝቻለሁ። አስራ ሶስት አክስትና ጎት አግኝቻለሁ። በእነሱም እግዚአብሔር ይመስገን እና ብዙ እድሎችንም ከዛ በኋላ አግኝቻለሁ። ብዙ ሰዎች እየደወሉ ያበረታቱ ነበር። ስለ ሁሉም አመሰግናለሁ። እናቶቼም ከጎኔ ነበሩ እና በብዙ ጣውረዳ ልፌ እግዚአብሔር ይመስገን እዚህ ነኝ፣ እዚህ ደርሻለሁ። ከህጻነት የጀምሮ እንደ ሌሎቹ ልጆች አይደለም ያደጉት የራሱ የሆነ ያስተዳደጋለኝ እና ከጎኔ ሳይጠፋ ተስፋ ድርጅት አብሮ ነበረ። እስካሁን ድረስ ጠብቆኛል። አብሮና እሱ ነው ለዚህ ደረጃ እሱና እናቶቼ ናቸው እዚህ ደረጃ ድረስ ያደረሱ ብዬ ማስበው ለኔ። ቅድም ስትገልጽልን ተስፋ የሚባል ድርጅት ውስጥ ነበረ ያደግከው እና በተስፋ ድርጅት እና በእናቶቼ ያደግኩት ላይ ነበረ ማለት። እዛው ነበር የምትኖረው ተስፋ ድርጅት ውስጥ ትምህርት ቤት ነው ሙሉ ቀን አልሬዲ ለቤት የምትሄጂው ጠዋት ተውጫለሽ ማታ ነው ቤተሰቦች ጋር የምትገናኝ እንጂ ሙሉ ጊዜ ይሽን እዛ ነው የምታሳልፊ። ቁርስ እና ምሳ እዛ ነው የምንመገበው። እዛ እንደ ቤተሰብ ነው ፋሚሊ ወይ ምንም ከፋሚሊ ነው የሚለየው ነገር የለም። ትምህርትም እዛ ነው አሪፍ ትምህርት ነው የሚሰጡን። በጣም ደስ የሚል ትምህርት ቤት ነው። ትምህርት ቤት ሳይሆን ቤተሰብ ሰብ፣ እኔ እንደዚህ ብዬ ነው የምገልጸው። ሆፕን ለመግለጽ ቃላት ያጥረኛል። ከምር ቤተሰብ ማለት ነው። ተስፋ ድርጅት ለኔ ብዙ ነገሮችን ያደረገልኝ በሆቴል ላይ ደግሞ እኔም ወደፊት የራሴን ካምፓኒ ከፍቼ እንደዚሁ እሱ እሱ እንደሰራው ደግሞ እኔም ደግሞ ወደፊት ለኢትዮጵያ የምጠቅም ሰው ሆናለሁ ብዬ ተስፋ አደርጋለሁኝ። ያው ተስፋ ድርጅትን ገልጸልኛል። ብዙ ሰዎች አንዳንድ ልክ እንዳንተ እግዚአብሔር ፈቅዶ እንደ ተስፋ አይነት ድርጅት የሌላቸው ሰዎች አሉ። በእናትና በአባቶቻቸው ተቸግረው ወይ የእናት ልጅ ወይ የአባት ልጅ ሆነው ዋጋ ከፍለው እዚህ የደረሱ ልጆች ይኖራሉ እና አንተ እድለኛ ነህ ብዬ አስባለሁ። ግን በተመሳሳይ እናትህ አንተን ስታሳድግ አንተ ብቻ ነበር ልጇ። ሱ ነበር ከአባት ጋር የተለያዩ ተውስ ነው ሁሉ ሄድ ሰንት ልጅ ተፈልጋ አባቱን ሞት ያጋጠመህ እስቲ እንዴት ነው ስለሷ? አዎ እናቴ የስድስት ወር ጉዝ እያለች ነው የተለያዩት። ቱሉ ወሎ ነበር የሚኖሩት የማዘሯ ስትታመም እሷ ወደ ደሴ መጣች፣ እና በዛ ምክንያት ነው የተለያዩት ከፋዘሬ ጋር እና ከዛ በኋላ ብዙ ነገር አሳልፋ ከቤተሰቦቿ ጋር ተጣልታሁላ እና ብዙ ነገር ለኔ ብላ ዋጋ ከፍላ እኔን እኔን በማርገዟ ብዙ ብዙ ዋጋ ከፍላ ከዚያ በኋላ እህቶች አሉኝ፣ ሁለት እህቶች አሉኝ ታናናሽ ከኔ በታች አንዷ ሁለት ያክፍልናት አንዷ ስድስት ያክፍልናት እና አሁን ላይ ብቻዋን ነው የምትኖረው፣ ትዳር የላትም አሁን ላይ ከእነሱ በኋላ ፈታ ብቻዋን ነው የምታሳድገርኛን። አንዷ እህቴ ዘመድ ጋ ናት ያለችው፣ መሰረት ትባላለች። ትንሿ ደግሞ ቤት የምትባለው እኛ ጋ ናት። እናቴ በብዙ ችግሮች ነው እኛን ያሳደገችን። ያሳደገች ነው ድርጅት ጉዳይ ነው ከእናት ጋር ነው። ከአንተ ጋር እንዳለች ነው። ደግሞ እናታችሁ ምን ቺፕስና ሳሙሳ ነው የምትሸጠው። እሱን እየሸጠች ነው የምታስተዳድራችሁ። ትንሽ ከባድ ነው አይደል? አዎ ከባድ ብዙ ጉጉት ነበረኝ። እግዚአብሔር አልፈቀደውም እንጂ አባቴ ጋር በጣም ማግኘት ፈልግ ነበረ። በውስጤ ብዙ ነገሮች ይመላለሱ ነበረ። ያለሽ የሆነ አለ አደለ፣ ትምህርት ቤት ፋዘራቸው ሲመጡ፣ የሆነ ቸርች እንኳን አባታቸው ይዟቸው ሲሄድ፣ የሆነ ውስጥሽ ላይ የሚሰማ ስሜት አለ ብዬ ነው ማስበው እና አባቴ ቢኖር ምንም ባያረግልኝ ግን የሆነ ያላ ሩቅ ስሜቱ የምታውቂው ይመስለኛል። እንጃ አላውቅም ግን ይከብዳል። በቃ እሱ ጋር አብሬው ብውል፣ እሱ ጋር አብሬው ብዝናና፣ ከጎኑ ብሆን፣ ያሉትን ነገሮች በሙሉ ብካፈለው፣ አብረን ብናወራ፣ እንደ አባትና እንደ ልጅ ብንሳሳቅ ደስ ይለኝ ነበረ። ግን እግዚአብሔር ይህን ያደረገው ለበጎ ነው። ብዙ አባቶች ሰጥቶኛል ከዚህ በኋላ እና እግዚአብሔር ይመስገን። ምናልባት የአንተ ታሪክ ላይ ታደርጋ ተመሳሳይ ላይሆን ይችላል፣ ግን ቢሆንም መርሰንት ለኛ አባቴ ግን ያሳደገኝ ጊዜ ያደረገኝ እሱ ነው። ከአራት ዓመት ከአምስት ዓመት በፊት አባቴ በህይወት አጥቻለሁ ማለት ነው። ግን ያው ከአንተ ስሜት ጋር ይገናኛል። ምናልባት መሞቱ ብቻ ላይሆን ይችላል፣ አንድ የሚያደርገን አይደለም። በሰማሁበት ሳት ተሰማ መቋቋም ነበር ያቃተኝ። የዛን ጊዜ ቪዲዮን ካየሽው በጣም ይከብድ ነበር በጣም እውነት ውሸት እየመሰለኝ በቃ ህልም ህልም እየመሰለኝ ነበር ያ ሲነገረኝ። ምክንያቱም እዛ ቦታ ሲሄድ እንዳለ እርግጠኛ ሁኝ ነበር ሩት። ይሞታል የሚል ሀሳብ አልነበረኝም። ነበረ የት እንዳለ ምናምን መረጃው ነበረ። በዛ ልክ ነው። አንዳንዴ ተስፋን የሆነ ጭላንጭ ውስጥ ስናይ ነው አለ ያን ነገር ተስፋ የምናደርግ ተስፋ ይሰጠናል። እግዚአብሔር የሰጠን ስንቅ ነው ግን ተስፋ ያረክበት ምክንያት ምን ነበረ? ወይም ከዛ ፊት እዚህ ቦታ አለ፣ እዚህ ቦታ አለ ስትባል ሰምተህ ነበር? ሞር አጎቶቼን ኮሜንት ላይ በስልክ ደውዬ አግኝቻቸው ነበር። ና በህይወት እንዳለ ነገሩኝ እነሱ በስልክ መርዶ ምናምን አይረዳም ብለው ነው። እና ስሄድ በቃ እርግጠኛ ሆኜ ነበር የሄድኩት ተስፋ ነበረኝ። ጭራሽ ሞታል የሚል ሀሳብ የለኝም ነበር። እና ግን ምንም ማድረግ አልቻለም፣ እንሂድ መልሰው አልችልም። እና እግዚአብሔር ይመስገን አሁን ተጽናንቻለሁኝ። ብዙ ሰዎች አጽናንተውኛል፣ እየደወሉ ብዙ ሰው ለራሱ ሲደግፉኝ ከጎን የነበሩ እና ለሁሉንም አመሰግናለሁ። ነበር አዎ፣ እናቴም እንደዛ ነበረ። በቃ ያለ ነበረ የመሰላት እሷም በቃ እንዳገኘ ትፈልግ ነበረ። ምክንያቱም እኔ ጉጉት ነበረኝ፣ በጣም ጓጉቼ ነበረ ሲሄድ። የዛን ጊዜ ግን ምንም ማድረግ አልችልም። ምን ቅድምም ለማንሳት ብልሀኛል ወደፊት ጠንካራ ሆኜ ወቴን ቀይቀና ብለ በተወሰነ መልኩ የሽክል ነገር አለ አይደለ? ስለዚህ እኛም ሚዲያ ላይ ደግሞ ባየነው ሰዓት ጥንካሬህን፣ ትትናህን፣ ከሰዎች ጋር ያለህን ነገር እዛ ሚዲያ ላይ በጣም ብዙ ነገር አንስን ከእድሜው በላይ አስቀመጥንበት ደረጃ አለ። ወደዚህ ሚዲያ ወደዚህ ደርሳችን ስንጋብዝህ እኛ ያንን ነገር አይተን ነው። እና ዮሐንስን ወደፊት በምን የምንጠብቀው ዮሐንስ ፊቸሪት ምንድን ነው? በሆቴል ላይ ማሳካት የምፈልገው ነገር አለ እንደነገርኩሽ የራሴን የሆነ ካምፓኒ ማቋቋም ፈልጋለሁ። እርዳታ ተቋም፣ ብዙዎች እህት ወንድሞችን አንስቶ ማስተማር እፈልጋለሁ። እነሱ መለወጥ ፈልጋለሁ። ነገር ግን ከዛ በፊት ግን ጆርናሊዝም ብማር ደስ ይለኛል። በጣም ወደ ሙያ ነው። ትወና ላይም እንደዚህ ትምህርት ቤቶች ላይ ይሳተፋለሁኝ። እና ይህን ነገር ባሳካ በጣም ነው ደስ ይለኝ። በዚህ ነገር ላይ መስራት እፈልጋለሁ እና እነዚህ ነገር ነው ማሳካት የምፈልገው። በመንፈሳዊ ህይወቴ የራሴ የሆነ ሚሽን አለኝ። በዚህኛውም ደግሞ የራሴ የሆነ ማሳካት የምፈልገው ነገር አለ ማለት ነው። መልካም ዮሐንስ እንደምታሳካው እንጠራጠርም። ሙሉ የኢትዮጵያ ሕዝብ ታሪክን ያየ የሰማ ያንተን ስኬት በየጊዜው ይጠብቀዋል። ለስኬትህም አስተዋጽኦ ለማድረግ ወደ ኋላ እንደማይል ተስፋ አደርጋለሁ። ክብሯን ተመልካቾቻችን፣ ዛሬ ዮሐንስ የሚገኘው በድርጅታችን በዲኤምሲ ሪል ስቴት ነው። እንደሚታወቀው ድርጅታችን ዴምሲ ሪል ስቴት የወደቁትን በማንሳት የተቸገሩትን በመደገፍ የበረቱትን ደግሞ በድጋሜ በማበርታት የሚታወቀው ግዙፉ ድርጅታችን ዴምሲ ሪል ስቴት ዛሬም እንደተለመደው ወንድማችን ልጅ ዮሐንስን ለማገዝ ነው እዚህ ቢሯችን የጋበዝ ነው። እሺ ዮሐንስ፣ አሁን የተገናኘንበት ወደ ዋናው ዓላማችን ሰዓት ላይ ደርሰናል። ያው ድርጅታችን እዚህ ድረስ የጠራብህ ትልቁ ምክንያት የምናደርጋቸው ነገሮች ብዙ ሆኖ አይደለም፣ ግን አለን ከጎንነን ለማለት ነው። አይዞ ከመውደቅ ያድናል ይባላል አይደለ? ስለዚህ እኛም እንደ ማንኛውም ኢትዮጵያዊ ማህበራዊ ግዴታችንን ለመወጣት ብለን ነው እዚህ ጠራን። ያዘጋጀንልህ አለን ለማለት እንዲያስችለን፣ ከጎንነን ለማለት እንዲያስችለን ያዘጋጀንልህ አነስ ያለ ስጦታ አለ። ለአንዳንድ ነገሮች ወጪ መሸፈኛ ይሆንሃል ለተወሰነ ጊዜ ብለን አስበሃል። ስጦታችንም ያው ይሄን ይመስላል። የገንዘብ ሽልማት ነው ያዘጋጀነው። እሰግናለሁ። እመጣ። እሺ በርታ፣ በዚሁ ቀጥል። አሁን ቅድም እያወራን ማዕከል ላይ ስልክ ተደውሎልኝ ነበር። ደግሞ ከኤችአር ወይም ደግሞ ከሰው ኃይል አስተዳደር አንድ ለዮሐንስ ያዘጋጀንለት ስጦታ አለ ብሏልና እስቲ እሱን ደግሞ እንትን እላለን። እሺ ስትሆን እስቲ አንተ ብታየው ይሻላል፣ ያል አብረን እንየዋሻል። እስቲ ዲኤምሲ ሪል ስቴት የቃል ኪዳን ደብዳቤ። ለዮሐንስ ኪዳኔ፣ ድርጅታችን ዲኤምሲ ሪል ስቴት ሚዲያ ላይ ቀርበ በነበርክበት ወቅት ባያነብ ስነምግባር እና ጥንካሬ እጅጉን የተደነቅን ሲሆን ባሳየን በሳልነትና አስተዋይነት እንዲሁም በተላበስከው መልካም ስብዕና የድርጅታችን እጩ ሰራተኛ እንድትሆን መጠናሃል። በመሆኑም ተምረህ በምትጨርስበት በየትኛውም የትምህርት ዘርፍ የስራ ዕድል የምናመቻችን ላይ መሆኑን በዚህ ደብዳቤ ቃል ስንገባለ በደስታና ጉዞ ያማረ እንዲሆን በመመኘት ነው ነው። ትልቅ እድል ነው። ሰው ስራ ይዞ በየቦታ ይንከራተታል አይደለም? ገና ዘጠነኛ ክፍል ተማሪ ሆኖ በዚህ ደረጃ ትልቅ ሰላሳ አመት ኮንስትራክሽን ኤክስፒሪየንስ ካደረገ ካምፓኒ ጋር በማንኛውም ፊልድ በስራ ተቀላቅሎ እድሉን ማግኘቱ ትልቅ እድል ነው። ምን ተሰማክ? በጣም ደስ ያለኝ በጣም ምክንያቱም ብዙ ሰዎች ሳይ ተምረው ውጭ ነው የሚሉትና የሆነ ራሴ ላይ የሚፈጥርብኝ ጥያቄ አለ እና እንደዚህ ደግሞ ድል የማግኘት ለራሱ ትልቅ ነገር ነው። ከም ስላደረጋችሁልኝ ነገር በሙሉ አመሰግናለሁ። እግዚአብሔር ደግሞ ክረታችሁ ይከላችሁ። ሌላም ሚ ይገባሃል፣ ከዚህ በላይ ይገባሃል። ባየኸው ባሳየህን ባህሪ፣ ስነ ምግባር ከዚህ በላይ ይገባሃል ብሎ ያስባል። ደሚስ ሪል ስቴት እንግዲህ ይህን ያዘጋጅተንልሃል ማለት ነው። እንኳን ደስ አለ፣ በድጋሚ እንኳን ደስ አለ። ችግር የለም እንኳን ደስ አለ ዮሐንስ፣ በድጋሚ እንኳን ደስ አለት። እናቴ ያው እድለኛ ነህ። ዘጠነኛ ክፍል ሆኖ ትምህርት ሲጨርስ የት ድርጅት እቀጠራለሁ ብሎ ከሚያስቡት ጎራ አይደለም ብዬ አስባለሁ። እና አሁን ላይ ትልቅ ስጦታ ነው ድርጅታችን እንደ ኤምሲ ያበረከተልን። እንደሚታወቀው ድርጅታችን እንደ ኤምሲ ሪል ስቴት ከዚህ ቀደም እንደሚያደርጋቸው የተለያዩ ሚዲያዎች ላይ አሁን ደግሞ የመጨረሻው ስጦታችን ለዮሐንስ ያዘጋጀ ነው። ድርጅታችን ሪሰንትሊ አቬላብል ካደረጋቸው ከዲያስፖራ ብሎግ ቁጥር ሁለት ላይ ለአስር የሚሆኑ ደንበኞቻችን ቤት በገዙ ሰዓት ከዮሐንስ በኩል ነው የመጣ ነው ብለው ካሉ ከእያንዳንዱ አስር ቤቶች ላይ ለዮሐንስ የሚሆን በቂ ዳጎስ ያለ የኮሚሽን ሽልማትም ተጠቃሚ እንዲሆን እናደርግለታለን ማለት ነው። በተመሳሳይ ይሄ ነው ያለን ስጦታ። ሌላው ስለ አዲሱ ብሎካችን ዲያስፖራ ብሎክ ማለት የምፈልገው ነገር ቢኖር ለደንበኞቻችን አሁን ላይ አቬላብል ያደረግናቸው ቤቶቻችን ዲቱ እና ዲስሪ የሚባሉ ብሎኮች ናቸው እና ዲያስፖራ ብሎክ ቁጥር ሁለት ቆንጆ የከተማ እይታ፣ የጠዋት ፀሐይ እና አሁን ላይ ደግሞ መንግስት በስፋት ይዞ እየሰራ ያለውን የኮሪደር ልማት ፏፏቴዎች፣ የመኪና ማቆማ፣ የተለያዩ የንግድ ማዕከሎች ያሉበትን ቦታ እየሰራ ይገኛል። ስለዚህ እዚሁ ሳይት ላይ ቤት በመግዛት በዮሀንስ በኩል ለሚትመጡ ደንበኞቻችን የቅድመ ክፍያውን በ8 ፐርሰንት እና እንዲሁም 30 ፐርሰንት የቅናሹ ተጠቃሚ እንድትሆኑ በዚሁ አጋጣሚ ለማሳሰብ እንወዳለን። ለነበረን ቆይታ ዮሀንስ በድጋሜ በጣም አመሰግናለሁ። እንግዲህ ነገ ላይ ትልቅ ሰው ሆነ ምኞትህን ስትኖር ማየት እንፈልጋለን። ያሰብከውን አላማ ደግሞ እንደምታሳካው አንጠራጠርም። ድርጅታችን ዴምሲ ሪል ስቴት ይህን ሲያደርግልህም በቂ ሆኖ ሳይሆን፣ ለሌላ ሰዎችም እድሉን ለመክፈት ነው። ያው በአንድ ድንጋይ ደግሞ ሁለት ወፍ ነው። በዚህ በኩል ቤት ገዝተው የቤት ባለቤት ይሆናሉ፣ ቅናሹ ተጠቃሚ ይሆናሉ። በዚህ በኩል ደግሞ ልጅ ዮሀንስን አግዘው ህይወቱን ይቀይራሉ ማለት ነው። ክቡራን ተመልካቾቻችን ዮሀንስን ለማገዝ ነው የምንፈልገው የምትሉ ደንበኞቻችን፣ ቤት ገዢዎቻችን በዚሁ ከታች ባለው ቁጥር እየደወላችሁልን መታችሁ የቤት ባለቤት መሆን እንደምትችሉ ለማሳወቅ ነው። እናመሰግናለን።